ታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። በዚህ ምሽት ካለፈው የቀጠለውን የሐዋርያት ሥራ ምዕራፍ ሁለት ከቁጥር 37 ጀምሮ ያለውን እናጠናለን። በቅድሚያ አነባዋለሁ። ይህንም በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና፣ ለልጆቻችሁ፣ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ፤ በዚያም ቀን ሶስት ሺህ የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በሕብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። ክብር ለእግዚአብሔር ይሁን። እንግዲህ የበዓል ሐምሳ ዕለት መንፈስ ቅዱስ ወረደ። መንፈስ ቅዱስ ከወረደ በኋላ ስለ ክርስቶስ ተሰበከ። እግዚአብሔር ያደረገው ታላቅ ሥራ በክርስቶስ ኢየሱስ የሠራው ነገር ተሰበከ። ሐዋርያው ጴጥሮስ ፊት ለፊት ሆኖ አፍ ሆኖ፣ ሌሎቹ ዐሥራ አንዱ ከእርሱ ጋር ቆመው ክርስቶስን የተመለከተ የእግዚአብሔር ቃል ተነገረ። ይሄ ያስገኘውን ውጤት ደግሞ በዛሬው ንባብ እናያለን። ስለ ክርስቶስ የተሰበከው ወንጌል በሰሜዎቹ ላይ ያመጣው ለውጥ ያስገኘው ውጤት ምን እንደሆነ በየደረጃው እንመለከታለን ማለት ነው። መጀመሪያ ልባቸው ተነካ ነው የሚለው። የመጀመሪያው ውጤት የልብ መነካት የተነገረው እግዚአብሔር ቃል የተሰበከው የክርስቶስ ኢየሱስ ማንነት ወደ ውስጣቸው ዘልቆ ገባ። መንፈስ ቅዱስ በዚህ የወንጌል አገልግሎት ላይ ስራውን ሠራ። ዝም ብሎ ለአእምሯቸው አንድ አሳማኝ ነገር ብቻ አይደለም የሆነው። ዝም ብሎ አንድ የሆነ ስሜታቸውን የማረከ ንግግር አይደለም የሆነው። ወደ ውስጥ ገብቶ ልባቸው ላይ ስራ ሠራ ልቆ ገባ፣ እናም ልባቸውን ነካው። የዚህ የጴጥሮስ አገልግሎት ዋነኛ ግቡ ይሄ ነው። በእግዚአብሔር ቃል አገልግሎት ውስጥ በምንሆንበት ጊዜ በየትኛውም አጋጣሚ በተከፈተ ልብ፣ በተዋረደ ልብ፣ በተነካ ልብ ልንሰማ እና ውጤትም በሕይወታችን ላይ ለውጥ ሊመጣ ይገባል። ስለዚህ እነዚህ ሰዎች ወዲያውኑ እንዲሁ ከንፈር መጠው አልሄዱም። ልባቸው ስለተነካ አቤት ደስ ሲል ብለው አድንቀው አልሄዱም። ነገር ግን የልብ መነካት ዋነኛ መገለጫው ምንድን ነው? አክሽን ነው፣ ተግባር ነው። እና ምን አሉ? ጴጥሮስን እና ሌሎችን ሐዋርያትን ቀርበው ወንድሞች ሆይ ምን እናድርግ? ጉዳዩ ሲሬስ ነው። ጉዳዩ እንዲሁ ዝም ብሎ የጊዜያዊ ደስታ ጉዳይ አይደለም። የማድነቅ ጉዳይ አይደለም። የሕይወት ጉዳይ ነው። ከእግዚአብሔር ጋር ያላቸውን ግንኙነት የሚወስን ነገር ነው። ስለዚህ መጡና በቃ ማድረግ ያለባቸውን ነገር ከጴጥሮስና ከሌሎቹ ሐዋርያት ጠየቁ። ይገርም ነገር ነው። እግዚአብሔር እንዴት አድርጎ ለጴጥሮስና ለሐዋርያት ስልጣን ሞገስም እንደሰጣቸው እዚህ ጋር እናያለን። ቀደም ብለው ምን ነበር ያሉት? ስለነ ጴጥሮስ እነዚህ የገሊላ ሰዎች አይደሉምን አሉ። ቁጥር ስምንት ላይ ሲያጣጥሏቸው፣ አሁን ምን አሏቸው? ወንድሞች ሆይ! የሚገርም እኮ ወንድሞች ሆይ ምን እናድርግ? ለውጥ። እንደዚህ የተነካ ሰው እንደዚህ ነው፣ ይተናነቃል እኮ አደል እንዴ? ቶሎ እኮ አይቀየርም ማለት። ምንም እንኳን የሐሳብ ለውጥ ብናደርግ ግን ከዚህ በፊት በተለይ የማንቀበለውን ሰው እንዲህ በፍጥነት ወንድም አድርጎ ለመቀበል አሮጌው ሰው እኮ ከባድ ነው፣ ይተናነቀዋል እውነቱን እንኳ ቢያቅም ግን የእግዚአብሔር መንፈስ እንዴት በኃይል እንደሰራ እዚህ ላይ እናያለን። ወዲያው ነው ወንድሞች ሆይ ብለው ክብር ሰጧቸው። እነዛን የሚንቋቸውን፣ እነዛን የገሊላ ሰዎች የሚሏቸውን ወንድሞች ሆይ ብለው ምን እናድርግ ብለው እነሱ ማድረግ ያለባቸውን ነገር የሚጠይቋቸው ሰዎች ሆኑ። በፊት ቢሆን ኖሮ እኮ እነሱ ነበሩ እንዲህ ተብሎ ተጽፏል እያሉ ሕጉ እንዲህ ይላል፣ ነቢያት እንዲህ ይላሉ እያሉ አድርግ አታድርግ የሚሉ ሰዎች ናቸው እኮ። አሁን ግን ራሳቸው ምን እናድርግ ብለው እነዛን የተሰቀለውን ደቀ መዛሙርት ጠየቋቸው። የናዝሬቱን ኢየሱስ የእርሱን ደቀ መዛሙርት ጠየቋቸው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ምንድን ነው የሚለው? አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶችን እሰጥሃለሁ ካለ በኋላ ምን ይላል ቀጥሎ? መጥተውም በእግሮችህ ስር እንዲወድቁ አደርጋቸዋለሁ አለና እኔም እንደወደድኩህ እንዲያውቁ አደርጋቸዋለሁ። እግዚአብሔር ይመስገን። ብዙ ሰዎች የሚመስላቸው የሚጠሉንን ያህል እግዚአብሔርም እንደዛው የሚጠላን ነው የሚመስላቸው። ለምን ስደት ነቀፋ፣ መከራ ሲያመጡ በአማኞች ላይ ዮሐንስ 16 ላይ እንደተገለጠው እግዚአብሔርን የሚያገለግሉ ነው የሚመስላቸው። እነዚህ ሰዎች ኢየሱስን ሲገድሉ፣ ደቀ መዛሙርቱ ሲጠሉ እግዚአብሔርን የሚያስደስቱ ይመስላቸው ነበር ልክ እነሱ የሚጠሉትን ያህል ጌታንም ደቀ መዛሙርቱን የሚጠሉትን ያህል እግዚአብሔርም እንደዛው የሚጠላ ይመስላቸው ነበር ማለት ነው። ነገር ግን አሁን ኢየሱስን ከሙታን አስነስቶ ወደ ሰማይ ወስዶ በቀኙ በማስቀመጡ እግዚአብሔር እንዴት እንደሚወደው እንዴት እንዳከበረው፣ ከስሞች በላይ የሆነ ስም እንዴት እንደሰጠው፣ ያለ ልክ እንዴት ከፍ ከፍ እንዳደረገው እንዳከበረው አሳያቸው። ስለዚህ መጡና፣ ወንድሞች ሆይ አሉ ምን እናድርግ? ብለው እነሱ ጠያቂዎች ሆኑ። እነሱ እንዲናድርግ እንዲናድርግ ቢሉ ኖሮ በሚያውቁት ነው የሚሄዱት። አስቡ፣ በለመዱት ስርዓት ነው የሚሄዱት። የራሳቸውን አይምሮ ቢጠቀሙ እንግዲህ ከዚህ በኋላ ማድረግ ያለብን እንዲህና እንዲያ ነው፣ እንዲህና እንዲያ ነው ብለው ላጠፉት ጥፋት ካሳል ለመፍጠር ኮምፐንሴት ለማድረግ ምናልባት መዓት ነገር ውስጥ ብዙ ስርዓት ሃይማኖት ሊፈጽሙ ይፈልጉ ይሆናል አሁን ግን እዚህ ላይ ማድረግ ያለባቸው ነገር እንዲነገራቸው ነው የጠየቁት ይሄ በጣም ጥሩ ነው ስለዚህ ምናልባት ከጠበቁት ውጭ ሊሆን እንደሚችል ግልጽ ነው የጀመረው ከምንድን ነው ንስሐ ግቡ ተባሉ ንስሐ ንስሐ ምንድን ነው ንስሐ ማለት ወደ እግዚአብሔር ዘወር ማለት ነው፣ መመለስ ነው። ግን አንዳንድ ጊዜ እንደሚተረጎመው አለመመለስም ነው። ከእግዚአብሔር ወደ ነበርንበት አመፃና ኃጢአት አለመመለስም ነው። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ እንደተገለጠው ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረትን ያገኛል ይላል። መናዘዝ ነው ግን መተውም ነው። ወደኋላም ኋላም አለመመለስም መመለስም ነው፣ አለመመለስም ነው። ትክክል። እዚህ ላይ ጨርሶ ያላመነ ሰው በጌታ በኢየሱስ ክርስቶስ ያላመነ ሰው ሊገባው የሚገባ ንስሐ ነው። እዚህ ላይ የቀረበልን እነዚህ ሰዎች የመጀመሪያቸው ነው። ንስሐ ግቡ ይላል። ስለዚህ ይሄ ንስሐ ጌታ ኢየሱስ ክርስቶስን ከማመን ጋር በቀጥታ የተያያዘ ነው። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌል እመኑ ይላል። ንስሐ ከተገባ ወዲያው እምነት አለ። ሐዋርያ ሥራ ምዕራፍ 20 ቁጥር ሃያ ላይ ጳውሎስ አገልግሎቱን ሲናገር ምንድና ያለ? ወደ እግዚአብሔር ዘንድ ንስሐንና በጌታ በኢየሱስ ክርስቶስ ማመንን በጉባኤም በቤትም አወራሁላችሁ ነው። ከሚጠቅማችሁ ነገር ምንም አላስቀረሁባችሁም ይላል። ስለዚህ ስለ ንስሐ ከተነገረ ወዲያው ስለ ማመን ይነገራል። ለምን? በጣም የተቆራኙ ናቸው። ንስሐ የሚገቡት ራሱ በምን ላይ ነው ያልን እንደሆነ ሊያምኑት የሚገባውን ጌታ ባለማመናቸው ባለመቀበላቸው ነው። አንዱ ዋናው ንስሐ እዛ ላይ ነው። በድለውታ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ትልቁ ኃጢአት አለማመን ነው። ዮሐንስ ምዕራፍ 16 ላይ እንደተነገረው መንፈስ ቅዱስ ሲመጣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት አለና በእኔ ስለማያምኑ ነዋል። ስለዚህ ንስሐ መግባት ማለት በራሱ በራስ ላይ ፈርዶ ጌታ ኢየሱስን ማክበር ነው፣ ማጽደቅ ነው፣ ወይም ራስን ክዶ ኢየሱስን ማመን ነው። በሽታውን ለማወቅ የተመረመረ ሰው ቀጥሎ መድኃኒት መውሰዱ የሚጠበቅ ነው። መቼስ መድኃኒት ገዝቶ ታዞለት በሽታው ታውቆ መድኃኒቱን ሳይወስድ አይቀርም። የታከመው ለዛ ነውና ንስሐ የገባ ሰው የሚያጠቃልለው ኢየሱስን በማመን ነው። መዳኑንም የሚያገኘው በዛ ነው። እና ንስሐ ግቡ አላቸው። አይሁድ እንደ አሕዛብ ሁሉ ኃጢአተኞች ናቸው። ወንጌሉ ኃጢአተኝነታቸውን ነገራቸው። ግን ወንጌሉ ኢየሱስን መድኃኒቱን አሳያቸው። ከመጥምቁ ዮሐንስ ጀምሮ የተሰበከው ወንጌል ግን አንፈልግም፣ አስወግደው፣ ስቀለው፣ ደሙ በእኛና በልጅ ልጆቻችን ላይ ይሁን አሉ። በኃጢአታቸው ይሞታሉ እነሱ። እዚህ ላይ ግን ልባቸው የተነካ መድኃኒቱን መውሰድ የፈለጉ ሰዎች መጡ። ስለዚህ ከምን ጀምሩ ተባሉ? ንስሐ ግቡ። እንግዲህ በዚህ ደረጃ ባለፈው ዘመናችን ባለማወቅ ወራታችን ያልፈረድን ከጌታ ከኢየሱስ ክርስቶስ ጋር ባልነበርንበት ዘመን ሁሉ፣ ከኃጢአት በታች በነበርንበት ዘመን ሁሉ ያልፈረድን ከንስሐ ያልጀመሩን ሰዎች ልናስብበት ያስፈልጋል። ማለት ከዛ ቀጥሎ ምን ተባለ? ተጠመቁ። ይሄ እንግዲህ ንስሐ መግባት በውስጥ የሚፈጸም ነው፣ ልብ ላይ የሚፈጸም ነው። የውስጥ ለውጥ ነው፣ የልብ መለወጥ ነው። የውሃ ጥምቀት ግን ሌሎች ሰዎች እያዩት የሚፈጸም ውጫዊ ተግባራዊ አክሽን ነው። ስለዚህ ቀጥለው ራሳቸውን ሳያፍሩ ስለ ኃጢአታቸው ከሞተው ከኢየሱስ ክርስቶስ ጋር ራሳቸውን እንዲቆጥሩ ሁሉም ሰው እያየ የሚያውቋቸው ሰዎች በሙሉ እያዩ ይፋዊ በሆነ መንገድ ተጠመቁ ተባሉ። ከሞተው ጋር እኮ ነው። ከሞተው ጋር ይተባበሩ ዘንድ በውሃ እንዲጠመቁ ተነገራቸው። መጨረሻ ውጤቱ በተግባር ይታያል። ይጠመቃል እና እዚህ ስፍራ ላይ ኃጢአታችሁ ይሰረይ ዘንድ የሚል ቃል አለ። ኃጢአታችሁ ይሰረይ ዘንድ የሚለውን ያመጣው ግን የሚጠመቁበት ስም ነው እንጂ የሚጠመቁት ጥምቀት አይደለም። ይሄ መረዳታችንን በጥንቃቄ ማድረግ ይገባናል። እዚህ በአግባቡ ልንረዳው ይገባል ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነይ ተባል። ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም ያለው፣ ቀጥታ ጥምቀቱ ላይ አይደለም ያረፈው፣ የማጥመቂያ ስሙ ላይ ነው ያረፈው። ስለዚህ ጥምቀት ምንድነው ያልን እንደሆነ ጥምቀት እኮ የሚታይ እምነት እንደማለት ነው። በጣም እንግለጸው ከተባለ ስጋ የለበሰ እምነት ልክ እንደ እምነትና ስራን እንደምንገልጽበት ማለት ነው። ያዕቆብ ላይ አሁን እምነትህን በስራ ታሳያል። ያ በተግባር በስራ የምናሳየው ነው። ይሄ ደግሞ በስርት ስርዓት በመፈጸም ውሃ ውስጥ ጠልቆ በመግባት እምነትን ታሳያለ። ስለዚህ ምንድን ነው ጥምቀት? ስርዓት ነው እንደ ስርዓት ከእምነት ለይተነነው ምንም አይደለም። ያለ እምነት ውሃ ውስጥ መግባት በቃ በሌላ ምክንያት ውሃ ውስጥ ከመግባት በምንም ሊለይ አይችልም። ስለዚህ ስርዓቱ መግለጫ ከሆነ ዋናው ነገር ምንድን ነው ማለት ነው? እምነቱ ነው። ስለዚህ በኢየሱስ ክርስቶስ ስም የተጠመቁበት ምክንያት ያንን የበደልንውን ኢየሱስን አሁን እናምነዋለን፣ ከእርሱ ጋር እንቀበራለን፣ ራሳችንን ክደን እሱን እንከተላለን የሚል ተጨባጭ ምስክርነት ነው። ክብር ለእግዚአብሔር። ይሄ ነው የኃጢአትን ስርየት የሚያስገኘው። በተለይ ከሞቱ ጋር መቆጠር ስለሆነ የኃጢአቱ ስርየት ያለው እዛ ጋ ነው። በክርስቶስ ኢየሱስ መሸፈን ነው ስርየት መሸፈን ከሆነ በኢየሱስ ክርስቶስ ስም ሲያምኑ በክርስቶስ ማንነት ይሸፈናሉ። ያ ማለት ስለ እነርሱ የእነሱን ቦታ ተክቶ የቱ ጋር ነው የነበረው ያልን እንደሆነ መስቀል ላይ ነው። ስለዚህ በእርሱ ሲሸሸጉ መስቀሉ ላይ ራሳቸውን ሲያገኙት፣ ቁጣው ፍርዱ፣ በኃጢአት ላይ የሰነዘረው ቁጣና ፍርድ እርሱ ላይ ያርፈላቸዋል። ስሬትን ያገኛሉ። ክብር ለጌታዬ። ማርቆስ ምዕራፍ 16 ላይ እንዳለው የማርቆስ ወንጌል ምዕራፍ 16 ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይለናል። ያመነ ሰው መጠመቁ አይቀርም በሚል ጥምቀት በእምነት ውስጥ ታቅፎ የእምነት መገለጫ ሆኖ ተከታትለው የሚፈጸሙ ነገሮች ከመሆናቸው አንጻር የተነገረ መሆኑን ሁልጊዜ እየተማር ነው። እዚህም ጋር እንደዚሁ ነው። ንስሓ ግቡ። ይሄ የግድ ወደ እምነት ይመራል ብለና፣ ከዛ በኢየሱስ ክርስቶስ ስም ተጠመቁ። ይሄ መጠመቁ ለመግለጥ እንጂ ኃጢአትን የማስተስረት ብቃት ከኢየሱስ ክርስቶስ ስም ውጪ ተነጥሎ ስለሚያመጣ አይደል። የኃጢአት ስሬቱ ያለው ኢየሱስ ስም ላይ ነው። የሐዋርያ ሥራ ምዕራፍ አስር ቁጥር አርባ ሦስት ላይ ምንድነው የሚለው? በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። እንዲሁም በሮሜ ምዕራፍ ሶስት ላይ የኃጢአታችን ማስተስሪያ ነው ይለዋል። በእምነት የሚገኝ በደሙ የሆነ የኃጢአታችን ማስተስሪያ አድርጎ እግዚአብሔር አቆሞ ይላል። ስለዚህ ስርየት የሚገኘው በእምነት ኖርማል ግን ጥምቀት የእምነት አካል ሆኖ ነው መወሰድ ያለበት። እምነትን የሚገልጥ ነገር ነው እንጂ የእምነትን ያህል ለብቻው እኩል የሚቆም ነገር፣ እኩል አስተዋጽኦ ያለው ነገር ተደርጎ መወሰድ የለበትም። ያንኑ የሚገልጥ ነው። ያንኑ ኢኔሴንስ እምነትን፣ ማንን ማመን? ኢየሱስን ማመን። እሱንው የሚገልጥ ነገር ከሆነ ስሬቱን ያመጣው ስርዓቱ ሳይሆን ኢየሱስ ነው። ክብር ለጌታ ይሁን። የተጠመቅንበት ስም ነው። ግን ለምን በአብ በወልድ በመንፈስ ቅዱስ ስም ተብሎ በኢየሱስ ስም ተጠመቁ የሚሉ ብዙ ጥያቄዎችም ይኖራል። አውዳዊ ነው። በቃ መመሪያው በአብ በወልድ በመንፈስ ቅዱስ ነው። እሱ እንደተጠበቀ ሆኖ ነው እንጂ እሱ ቀርቶ ተሽሮ ወይ ተለውጦ አይደለም ማቴዎስ 28 እንደ እንደተጠበቀ ሆኖ ግን በሐዋርያ ሥራ አውድ ውስጥ ግን ኢየሱስን መግለጥ ነው ዓላማ፣ ፋውንዴሽን የመሠረት ሥራ መሥራት ነው። የተሰቀለውን የተቀበረውን የተነሳውና ከሙታን ተነስቶ በክብር ያረገውን ኢየሱስን ለዓለም የማስተዋወቁ ጉዳይ አዲስ ነው። የተሰበከውም እሱ ነው። ያን ሰዎችም የበደሉት እሱን ነው። ስለዚህ ከዚህ አንጻር በዚያው በተሰበከላቸው ባዳናቸው ሰው ሆኖ ለነሱ በነሱ ፈንታ ስራቸውን በሰራላቸው በጌታ በኢየሱስ ስም እንዲጠመቁ መንፈስ ቅዱስ አመልክቷቸዋል። አለኮ መንፈስ ቅዱስ እዛዋል አለ። ሐዋርያት ተሳስተውም ረስተውትም አይደለም እውቅና ተሰጥቷቸዋል በኢየሱስ ስም እንዲያጠምቁ ማለት ነው። የመሰረቱን ስራ እንዲሰሩበት ማለት ግን እንደ መመሪያ ሊዘልቅ የሚችለው በተግባር እውቅና ያገኘ አፈጻጸም ሳይሆን በቀጣይነት ገዢ መመሪያ ተደርጎ ሊወሰድ የሚገባው በመመሪያነት የተነገረው ነው። ስለዚህ በአብ፣ በወልድ፣ በመንፈስ ቅዱስ ስም የማጥመቁ ጉዳይ እስካሁን ቀጥሎ አለ። ለምን? በኢየሱስ ስም የተጠመቀውም እኮ አብ ወልደ መንፈስ ቅዱስን ያምናል። የግድ ነው። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ያስተማረው ማን ነው? ኢየሱስ። እንደውም አጥምቁም ብሎ ያዘዘው በአብ ወልደ መንፈስ ቅዱስ ስም ማን ነው? እራሱ ኢየሱስ። ስለዚህ አንድ በኢየሱስ ስም የተጠመቀ ሰው አብ ወልደ መንፈስ ቅዱስን የማያምንበት በአብ ወልደ መንፈስ ቅዱስ ስም መጠመቅን የማይቀበልበት ምንም ነባራዊ ምክንያት አይኖረው ስለዚህ ነገሮቹ የተጣጣሙ የሚመጋገቡ ናቸው እንጂ የሚለያዩ ተደርገው መወሰድ የለባቸውም ማለት ነው። ክብር ለእግዚአብሔር ይሁን። አሁን ይሄ ሰው ንስሐ ገብቷል፣ የኃጢአት ስርየት አግኝቷል። ውጤቱ ምን ይሆናል? የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። እግዚአብሔር የተባረከ ይሁን። የመንፈስ ቅዱስ ስጦታ አነጋገሩን በአግባቡ እናስተው። የመንፈስ ቅዱስ ስጦታዎች ሳይሆን የሚለው የመንፈስ ቅዱስ ስጦታ ነው የሚለው። የመንፈስ ቅዱስ ስጦታዎች በምንልበት ጊዜ የጸጋ ስጦታዎችን የሚያሳይ ነው። መንፈስ ቅዱስ እንደ ፈቃዱ የሚያድላቸው ለእያንዳንዱ ሰው የሚያድላቸውን ስጦታዎች ነው የምንመለከት። የመንፈስ ቅዱስ ስጦታ ስንል ግን መንፈስ ቅዱስን ራሱን እንደ ስጦታ መቀበል ነው። ወደ ልባችን ማስገባት ነው። ሊኖርብን በእኛ ውስጥ ሊኖር መቅደስ አድርጎ ሊኖርብን ወደ ውስጣችን መግባቱን የሚያሳይ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንደተባለው ማለት ነው። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት እናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? እንዳለው በቃ ለመኖር ይገባል እኛ ውስጥ። ይሄንን በየግል ነው የምንቀበለው። መቀበል በየግል ነው፣ መንፈስ ቅዱስን መቀበል። ልክ ጥምቀትም በየግል እንደሆነ፣ እንደ ከኋላ ብንጀምር መዳን በየግል ነው፣ ዳግም ልደት በየግል ነው፣ የውሃ ጥምቀትም በየግል ነው። እዚህ ላይ ስናነብ እንደሰማችሁት እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁን የተባለ በየግል ነው። መንፈስ ቅዱስንም መቀበል በየግል ነው። እምነት በየግል ስለሆነ ማለት ነው። ይሄ የቡድን ስራ አይደለም፣ የቡድን ጉዳይ አይደለም። መንፈስ ቅዱስ በእያንዳንዱ ሰው ልብ ውስጥ ይሰራል፣ ልብን ይነካል፣ የሰዎች ልብ ያምናል። ባመኑት ሁሉ ላይ መንፈስ ቅዱስ ይገባል። መንፈስ ቅዱስ ወደ አንድ አማኝ እንዲገባ ሊፈጸም የሚገባ ብዙ ስነ ሥርዓት የለም። ምናልባት አሁን እዚህ ጋር ጥምቀቱና በኢየሱስ ማመኑ አንድ ላይ በመሆናቸው መንፈስ ቅዱስ ወደ ሰዎች ውስጥ ሲገባ ከተጠመቁ በኋላ ሆኗል። ልብ በሉ ግን ጥምቀት፣ ሥርዓት የጥምቀት ሥርዓት ከመንፈስ ቅዱስ መቀበል በፊት መፈጸም አለበት የሚል መደምደሚያ ላይ አያደርሰንም። በምን እናውቃለን? ምዕራፍ አስር ይነግረናል። ምዕራፍ አስር ላይ የቀደመው የትኛው ነው? ምዕራፍ አስር ቁጥር 47 ጀምሮ፣ በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ ማን ይችላል? የሚችል ማን ነው? ከዛ በኢየሱስ ክርስቶስ ስም እንዲጠመቁ ይጠመቁ ዘንድ አዘዛቸው ይለናል። መጀመሪያ ቃሉን ሰሙ፣ አመኑ፣ ተለወጡ፣ የኃጢአት ስርየት አገኙ። ኦል ዚስ አንድ ላይ ናቸው። ከዛ መንፈስ ቅዱስን ተቀበሉ። ይሄም በብዙ ምልክቶች ተረጋገጠ። ከዛ በግልጽ ምን አለ? መንፈስ ቅዱስን የተቀበሉ ለዛው ምንደኛ እነዚህ ሰዎች እንዳይጠመቁ ውሃን ማን ይከለክላቸዋል? ከዛ በኋላ ነው የተጠመቁት። እና ጥምቀት በራሱ አንድ ከሌሎቹ በክርስቶስ ከማመን ተነጥሎ በራሱ ብቻውን የሆነ ነገር አይደለም። አንድ ዋነኛ ጉዳይን የሚገልጥ ስርዓት ነው። በቃ ያ ዋነኛ ጉዳይ ባይኖር፣ ያ በክርስቶስ ማመን ባይኖር፣ ጥምቀትም አይኖርም። ምን ሊገልጥ ጥምቀት የሚለውን ስም የሚይዘው ራሱ አንድ የሚገልጠው ጉዳይ ሲኖር። ስለዚህ መንፈስ ቅዱስንም ከመቀበል አኳያ የውሃ ጥምቀት ፕሪኮንዲሽን አይደለም፣ ለመዳን ቅድመ ሁኔታ አይደለም፣ መንፈስ ቅዱስን ለመቀበል ቅድመ ሁኔታ አይደለም። ቅድመ ሁኔታው በክርስቶስ ማመን ነው። ያንን መግለጥ ደግሞ እዛው ስር ንዑስ ሆኖ የሚገባ እንጂ አቻ ሆኖ የሚገባ አይደለም። ከእምነት ጋር ይሄንን በማስተዋል መረዳት መቻል አለብን።